ወንጌል አማኞች ድምጽ። ውድ የኢቫንጀሊካል ቲቪ ተመልካቾች እንደምናችሁ። አስተማሪ ሰለሞን ከበደ እባላለሁ። በኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪ መምህርና እንዲሁም የርቀት ትምህርት ክፍል ዲን ሆኜ እየሰራው ነው ያለሁት። ዛሬ ስነ ክርስቶስን በተመለከተ ነው ትምህርት ይዤ የቀረብኩት። ስነ ክርስቶስ ወይም የክርስቶስ ትምህርተ ክርስቶስ የሚባለው የእሱን ማንነትና ስራ የሚያጠቃልል ትምህርት ነው። ስለ ማንነቱ፣ ስለ አምላክነቱ፣ ስለ ሰዋዊነቱና ስለ አምላክ ሰውነቱ ባለፈው ጊዜ በመጋቢ ተሾመ ተምረናል። ፍጹም ሰው ፍጹም አምላክ መሆኑን የዛን ጊዜ በደንብ ተረድታቸዋል ብዬ ነው የማስበው። የቀረው ስለ ስራው መማር ነው እና ስራው በጣም ሰፊ ነው። ከሐዋርያት የእምነት መግለጫ በተወሰደው የካውንስሉ አእማድ እምነቶች ላይ እንደተጠቀሰው የማዳን ስራውን እዛ ላይ ዘርዝረውታል። ከድንግል ማርያም መወለዱን፣ በጴንጣናዊ ጵላጦስ ዘመን መከራ መቀበሉን፣ መሞቱን፣ መሰቀሉን፣ መሞቱንና መቀበሩን፣ ወደ ሲኦል መውረዱን፣ በሦስተኛውም ቀን ከሙታን መነሳቱን፣ ወደ ሰማይ መውጣቱን፣ በእግዚአብሔር አብቀኝ መቀመጡን በሕያዋንና በሙታን ሊፈርድ መመለሱን ያጠቃልላል። ባጭሩ ሕይወቱን፣ ሞቱን፣ ትንሣኤውን፣ እርገቱን እና ቀጣይ ምልጃውን እና መመለሱን የሚያጠቃልል የእምነት መግለጫ ነው። በዚህ መሰረት ቀጥለን ስለ የክርስቶስ የማዳን ስራዎች ከኔ ጋር አብረን እንማራለን። ከመጽሐፍ ቅዱስ ክፍል ማቴዎስ ምዕራፍ አንድ ላይ ያለውን ክፍል አነባለሁኝ ከቁጥር 18 ጀምሮ። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በጣጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ልጅም ትወልዳለች እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነዋል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው ይላል። በዚህ ክፍል ላይ ስንመለከት ስለ ጌታችን ስለ ኢየሱስ ክርስቶስ ስለ የማዳን ሥራው ገላጩ ራሱ ስሙ ነው። እና ጌታ በመጽሐፍ ቅዱስ የተጠቀሱ ማንነቱን፣ ማዳኑን እና ስራውን የሚገልጹ አንዳንዶች እንደሚሉት ወደ ሁለት መቶ ሰባት የሚሆኑ ስሞች አሉት። ከነዚህ ውስጥ የማዳን ስም የማዳን ስራውን የሚገልጡ ናቸው የሚባሉ ቢኖሩም እኔ ሁለቱን ብናገር አሁን እዚህ ጋር ያነበብኩት ኢየሱስ የሚለው የማዳን ስራውን የሚገልጥ ስሙ ነው አዳኝ መሆኑን ስለሚናገር ሌላው አማኑኤል የሚለው ደግሞ ጸጋንና እውነትን ተሞልቶ በእኛ አደረ ከሚለው ከዮሐንስ ወንጌል ምዕራፍ 1 ቁጥር 14 ጋር አብሮ የሚሄድ የማዳን ስራውን የሚገልጥ ሌላው ስም ነው። የክርስቶስን የማዳን ስራ ከማንነቱ መለየት አይቻልም። ምክንያቱም ስራው የፍጹም አምላክነቱና ፍጹም ሰብአዊነቱ ውጤት ነው፣ የአንደኛው ብቻ ሳይሆን የክርስቶስ የማዳን ስራ ያስፈለገው ደግሞ እኛ የሰው ልጆች መዳን ያስፈልገን ስለነበር ነው ከፍጥረታችን የቁጣ ልጅ እንደነበርን መጽሐፍ ቅዱስ ይናገራል ስለዚህ ፍርድ የሚጠብቀን ተስፋ የሌለን ሳለን አዳኝ አስፈለገን ታዲያ የሰው ልጅ ለማዳን የሰራው ምንድን ነው የሚለው መልስ የሚሻና በዚህ ትምህርት መልስ ልንሰጠው የሚገባ ነው የጌታችን የኢየሱስ ክርስቶስ የማዳን ስራዎች በጣም ሰፊ ናቸው የማዳን ስራዎቹ የድነትን ወሰን ወይንም ክልል ለመረዳት ወሳኝ በሆኑ አስተምህሮች ላይ ያተኩራል። እነሱም ስሬት፣ ጽድቅ፣ መቀደስና ክብር ናቸው፣ ዋናዎቹ ለማለት ነው። ቀጥሎ አስር የሚሆኑ ከዚህ ከማዳን ስራዎቹ ጋር የሚያያዙ የመጽሐፍ ቅዱስ ትምህርቶችን እናያለን። አንደኛው ትስጉት የሚል ቃል ነው። ትስጉት ብዙ ጊዜ ሰዎች ሲናገሩ ትሰማላችሁ የቃል ስጋ መሆን ወይንም ደግሞ በስጋ መሆን ማለት ነው። ምድራዊ ሕይወቱን የሚመለከት ነው። የትስጉት ዓላማ ምንድን ነው ሲባል ትስጉት ወይም ስጋ መሆን ወይም በስጋ መሆን የክርስቶስን የማዳን ሥራ መሰረቱ ነው። ከዛ ነው የሚጀምረው። የማዳን ሥራው የተጀመረው በስጋ በመገለጡ ነው። ቅድም እንዳልኩት በዮሐንስ ወንጌል ምዕራፍ 1 14 ላይ ቃልም ስጋ ሆነ ብሎ ስለሚል ከዛ ነው የጀመረው ወሰን የሌለውን የኃጢአት መሥዋዕት ለማቅረብ ደግሞ ፍጹም አምላክ መሆን ነበረበት። የሰው ልጅ ለመወከል ደግሞ ፍጹም ሰው መሆን ነበረበት። የቃል ሥጋ መሆን ወይም በሥጋ መሆን ያስፈለገው እኛ ሰዎች መዳን ስለሚያስፈልገን ወይም መዳን የመዳን ጉዳይ ለእኛ ለሰው ልጆች አስፈላጊ ስለነበር ነው። ድነት የአንዱ የባህሪው ስራ ብቻ ሳይሆን የሁለቱም የሰዋዊነቱና የአምላክነቱ ሥራ ነው። ያለ ሁለቱ ባህሪያት ጥምረት ስራ ድነት የሚባል አይታሰብም። መለኮትነቱ ብቻ ወይም ሰዋዊነቱ ብቻ የዛ ውጤት ነው ብለን የምንወስደው አይደለም። ድነት የሁለቱም ባህሪያት ውጤት ነው። ስለዚህ ትስጉት ዓላማው እኛ የሰው ልጆች መዳን ያስፈልገን ስለነበረ፣ ጌታችን ኢየሱስ ክርስቶስ ስጋ መውሰድ ስለነበር፣ በስጋ መሆን ስለነበረበት፣ ስጋ መሆንም ስለነበረበት፣ ባለፈው ጊዜ እንደተማርነው ለዛ ነው ማለት ነው። ሌላው ቃል የማዳን ስራውን የሚገልጠው ምድራዊ ስራው ነው። በዚህ ስራው ሁለት ነገሮች ጎልተው ይታያሉ። አንደኛው የኢየሱስ ትምህርት፣ ተአምራቱና ርኅራሄው የእግዚአብሔርን መንግሥትና የእግዚአብሔርን ባህሪ ገልጠዋል። ሌላው ለእግዚአብሔር ሕግ መታዘዙና ኃጢአት አልባ መሆኑ ደግሞ ለሰው ልጆች መሥዋዕት እንዲሆን ብቁ አድርጎታል። ስለዚህ ምድራዊ ስራው በነዚህ ሁለቱ ነገሮች ስራው ላይ ጎልጠው ይታያሉ። ሌላው ማስተሰሪያ የሚል ቃል ነው። ይህን ቃል ልብ እንበለው። ማስተስራያ ነው የሚለው በእንግሊዝኛ አቶንመንት ለሚለው ቃል የተሰጠ ትርጓሜ ነው። ይሄ ዋና የመስቀሉን ሥራ የሚመለከት ቃል ነው። እንግሊዝኛው አቶንመንት ያለው የአማርኛ መጽሐፍ ቅዱስ ማስተስሬያ ብሎታል። ዘጸአት ምዕራፍ 29 ከቁጥር 33፣ 36 እና 37 ላይ ይህንን ሐሳብ እናገኛለን። ስለዚህ ቃል ስድስት ነገሮች እናያለን። አንዱ ጽንሰ ሐሳቡ ነው። የዚህ ቃል ጽንሰ ሐሳብ ኢየሱስ በሞቱ ምሕረትን ይቅርታን ማስገኘቱ ነው። ምትካዊ የመስቀል ሞቱ ይቅርታ ማስገኛ ነበር ማለት ነው። ማስተሰረያ ነበረ። የዚህ ቃል ትርጉሙ፣ ፍቺው ደግሞ ማስተሰረያ ማለት ምሕረት፣ ይቅርታ ማስገኛ ማለት ነው። በእግዚአብሔርና በሰው ልጆች መካከል እርቅ ያስገኘው ድርጊት በሙሉ ያመለክታል። ትኩረቱ እርቅ ከእግዚአብሔር ጋር መሆኑ ላይ ነው። ይሄ በእንግሊዝኛ ሪኮንሲሊየሽን የሚባለው ማለት ነው። መጽሐፍ ቅዱሳዊ አውዱ ስንመለከት ቃሉ የተመሰረተው ኃጢአትን ማንጻት በሚለው ሐሳብ ላይ ነው። ለምሳሌ ዘሌዋውያን ዐሥራ ስድስት ሰላሳ ላይ ይህም የዘላለም ስርዓት ይሁንላችሁ። በዚህ ቀን ትነጹ ዘንድ ማስተስረያ ይሆንላቸዋልና በሰባተኛ ወር ከወሩም በአስረኛው ቀን ራሳችሁን አስጨንቋት፣ የአገር ልጅም በእናንተ መካከል የተቀመጠ እንግዳ ሥራውን ስራውን ሁሉ አትስሩበት፣ በእግዚአብሔርም ፊት ከኃጢአታችሁ ሁሉ ትነጻላችሁ ይላል። ስለዚህ የክርስቶስ ሞት የእግዚአብሔርን ቁጣ ማስወገጃ ማንጽያ ማስገኛ መስዋዕት ነበር ማለት ነው። ወሰኑን ስንመለከት እስከምን ድረስ ነው የማዳኑ ስራ ብለን ስንመለከት አንደኛ ማስተሰሪያ፣ ሁለቱንም ቃላቶች አሉ የሚያጠቃልላቸው፣ ስሬትንና ማስተስሪያ። የቀደሙ ማስተስሪያ ነበረ ረ፣ ይሄኛው ደግሞ ሪ ነው፣ ማስተስሪያ የሚባል በእንግሊዝኛ ኤክስፒሽን እና ፕሮፒሺየሽን የሚሉ ቃላት ናቸው። እነዚህን ሁለቱን የሚያጠቃልል ቃል ነው። ሁለቱን ስርየትንና ማስተሰሪያን ስንወስድ በኋላ ቆይቼ የማብራራው ይሆናል። በእግዚአብሔርና በሰዎች መካከል ያለውን ህብረት ለማደስ የክርስቶስን ምትካዊ ሞት ዋና ዓላማ ያመለክታሉ። ለዚህ ቁልፍ ጥቅስ የሚሆነው ኤፌሶን ምዕራፍ አንድ ቁጥር 7 ላይ ያለው ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኀጢአት ይቅርታን አገኘን ይላል። ይሄ በሌሎች ክፍሎች ውስጥም የተጠቀሰና ያለ ቃል ነው። በዚህ ስራው ስር የሚጠቃለሉ እንግዲህ ሁለት ክንውኖች አሉ። አንዱ ስሬት ያልኩት ቅድም የተናገርኩት ፍቺው ምሕረት ይቅርታ ማለት ነው። ጥፋተኝነትን ወይም ኀጢአትን የማስወገድ ተግባር ነው። ኀጢአተኛው በእግዚአብሔር ዘንድ ተቀባይነት እንዲኖረው ኀጢአትን በማንጻት ወይም በመሻር ላይ ያተኩራል። ዘጸአት 1630 ላይ ትነጹ ዘንድ ትነጻላችሁ የሚል ቃል እናገኛለን። ዕብራውያን ምዕራፍ 9 ቁጥር 13 እስከ 14 ላይ ደግሞ ይህ ነጻ ያ ነጻ ነጻ የተሰኙ ቃላቶች የስርየት ውጤትና ትርጉም ሆነው ተገልጠዋል። የዚህ ይሄ ስርየት ወይም ኤክስፒየሽን የሚለው ቃል ምን ላይ ነው የሚያተኩረው ብለን ስንል ስርየት ትኩረቱ ሰው ላይ ነው፣ ኃጢአተኛው ላይ ነው። የሰው ልጅ የማንጻትና የይቅርታ ፍላጎትን የሚዳስስ የጌታን ስራ የሚገልጥ ቃል ነው። ለምሳሌ በብሉይ ኪዳን ኃጢአትን በምሳሌያዊ መንገድ ለማንጻት የመስዋዕት እንስሳት ደም በመሰዊያ ላይ ይረጫል እና እዛ ዘሌዋውያን 16 ላይ ይነጻ ዘንድ የሚል ቃል እናገኛለን። ዓላማው ለማንጻት ነው። የክርስቶስ ደም የመስዋዕት እንስሳት ደምን የተካ ነው ማለት ነው። መጽሐፍ ቅዱስ ክርስቶስ የኀጢአት ቅጣት እንደተሸከመ የእግዚአብሔርንም ፍትህ በማርካት ፍቅሩንም እንዳሳየ ያስተምረናል። ስለዚህ ስሬት የማስተሰረያ ስራ ዋና አካል ነው። ኤክስፔሽን የምንለው የዛ የአቶንመንት ዋና አካል ነው ማለት ነው። ቁልፍ ጥቅሱ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ያለ ነው። የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻናል ይልና፣ ኀጢአትን አስወጋጅ እንደሆነ ይናገራል። ሌላ ሁለተኛው ቃል ከማስተሰሪያ ጋር የሚሄደው ማስተሰሪያ የሚለው ወይም ፕሮፒሺሽን ብዬ ያልኩት ነው። ፍቺው ማርኪያ የሚል ቃል ትርጉም ያለው ነው። በኃጢአት ላይ የእግዚአብሔርን የጽድቅ ቁጣ የሚያረካ የክርስቶስ ሞት መሆኑ ነው የሚያተኩረው፣ የእግዚአብሔር ፍትህ በመስዋዕቱ መርካት ወይም መደሰት ላይ ነው ማለት ነው። ማን ላይ ነው የሚያተኩረው ብለን ስንል የቅድሞ ሰው ላይ ነው የሚያተኩረው። ይሄኛው ደግሞ ማስተሰሪያ ወደ እግዚአብሔር ነው። በኃጢአት ላይ የሚወርደውን የእግዚአብሔርን የጽድቅ ቁጣና ፍርድ የመመለስን ወይም የማስወገድ ነፃ የማድረግ አስፈላጊነትን የሚያመለክት ነው። ለምሳሌ የክርስቶስ መሥዋዕትነት ብዙውን ጊዜ በብሉይ ኪዳን የእግዚአብሔር ቁጣ ከሕዝብ ላይ ይመልስ እንደነበረው እንደ ስርየት መክደኛ ሆኖ ይታያል። የስርየት መክደኛ በብሉይ ኪዳን ታቦቱ ላይ ያለ በዓመት አንድ ጊዜ ካህኑ ሄዶ ደሙን የሚያፈስበት ቦታ ነው። እንደገናም ደግሞ እግዚአብሔር እዛ ላይ ሆኖ ነበረ ሙሴን ያነጋግር የነበረው እዛ የስርየት መክደኛ ላይ የፈሰሰው ደም የሰዎችን ኃጢአት ሁሉ የሚያስወግድ ነበረ። ስለዚህ ይሄ ማስተስሪያ የሚባለው ከዛ የስርየት መክደኛ ከምንለው ጋራ ተመሳሳይነት ያለው ነው ማለት ነው። መጽሐፍ ቅዱስ በተመሳሳይ የክርስቶስ መሥዋዕትነት የእግዚአብሔር ቁጣ እንዲመለስ በማድረግ የሰው ልጆችን ከእሱ ጋር ማስታረቁን አጉልቶ ያሳያል። ለዚህ ቁልፍ ጥቅሶች አሉ። ልናያቸው የምንችላቸው ሮሜ ምዕራፍ 3 ቁጥር 25፣ ዕብራውያን 9 5 ላይ፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 4 ቁጥር 10 ላይ ስንመለከት እርሱ የኃጢአታችን ማስተስሪያ ነው ብሎ ይገልጸዋል። ስለዚህ ማስተሰረያ የምንለው ትኩረቱ እግዚአብሔር ከእግዚአብሔር ጋር እርቅ ማስገኘት ነው። አቅጣጫውን ስንመለከት ደግሞ ሁለቱን ይሄ ቅድም ያልኩትን ስርየትንና ማርኪያ የምንላቸውን ሁለቱን የሚያጠቃልል ቃል ነው። የክርስቶስ ሚና እዚህ ውስጥ ምንድን ነው ብለን ብንል በሰውና በእግዚአብሔር መካከል ሆኖ ሰውንና እግዚአብሔርን የማስታረቁ ጉዳይ ነው። ስሬት ያልኩት ደግሞ ትኩረቱ የኃጢአት በደል መወገድ ነው። ከኃጢአተኛው ላይ የኃጢአት በደል መወገዱ ነው። አቅጣጫው ያው ሰው ላይ ነው። የሰውን ዘር ማንጻት ማለት ነው። የጌታ ሚና እዚህ ላይ ኃጢአት አስወጋጅ ሆኖ መቅረቡ ነው። ማስስሪያ ወይም ማርኪያ ብዬ ያልኩት ደግሞ ትኩረቱ የእግዚአብሔር ቁጣ መርካት፣ እግዚአብሔርን ማስደሰት ወደ እግዚአብሔር ወደ እግዚአብሔር ሆኖ እግዚአብሔርን የማስደሰት ጉዳይ እንደሆነ እናያለን። በዚህ ውስጥ የጌታ ሚና የእግዚአብሔርን ጽድቅ ማርካት የሚለውን ሀሳብ ይሰጠናል ማለት ነው። ሌላው ቤዛነት የሚል ቃል ነው። ቤዛነት በክርስቶስ ስራ ውስጥ ቁልፍ የሆነ ጭብጥ ነው። ፍቺው ቤዛ የሚለው በጣም በብዙ መንገድ ነው። የመጽሐፍ ቅዱስ ዲክሽነሪ ሳይሆን ወይም መዝገበ ቃላት ሳይሆን፣ ይሄ የዩኒቨርሲቲ ያዘጋጀው መዝገበ ቃላት የሚበይ ነው። ፍቺው አዳኝ መድኃኒት ማለት ነው ይላል አንደኛው። ሌላው ዋቢ ኃላፊ፣ ወይም መድን ወይም ኢንሹራንስ ማለት ነው። ሌላው መከላከያ ይላል። ለምሳሌ ሰው የሚያደርገው ኮፍያ ቤዛው ነው ቤዛው ነው ይላል። ከፀሐይ ይከለክለዋል፣ ይከላከልለታል፣ ያድነዋል የሚል ሀሳብ ነው። ሌላው ትርጉሙ ካሳ ማለት ነው። እንግዲህ ከነዚህ አሁን ከምንማረው ትምህርት ጋር የሚሄደው የቱ ነው ብለን ብንል በአብዛኛው ወይም በዋናነት አዳኝ ወይም መድኃኒት የሚለው ነው። ኀጢአተኛን ከኀጢአት ባርነት በደሙ የማዳኑ እና በደሙ የመግዛቱ ተግባር ፍቺው ቤዛ የሚለውን ሐሳብ ይሰጠናል ማለት ነው። ኤፌሶን 1 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ የቤዛነታችንን አገኘን እርሱም የበደላችን ስርየት ይላል። ጋላትያ 3 13 ላይ ደግሞ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ ርግማን ዋጀን ይላል። በእነዚህ ስንመለከት ጌታችን ኢየሱስ ክርስቶስ የሠራው የቤዛነትን ሥራ ነው ማለት ነው። እርቅ ነው። ሌላኛው ቃል እርቅ ወይም ሪኮንስሌሽን የሚባለው በእንግሊዝኛ በክርስቶስ ሥራ ውስጥ ቁልፍ የሆነ ጭብጥ ነው። ፍቺው ምንድን ነው ብለን ስንል፣ እርቅ በክርስቶስ ሥራ በእግዚአብሔርና በሰው ልጆች መካከል በኀጢአት ምክንያት የነበረውን መለያየት ማስወገድ ወይም የመወገዱ ጉዳይ ነው። ይህንን በሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ስምንት ከአስራ ዘጠኝ ላይ እናገኛለን። ከእግዚአብሔር ጋር እሱ እንዳስታረቀን እና እንደገናም ደግሞ እኛ ኃላፊነትን የማስታረቅን አገልግሎት እንደተረከብን የሚናገር ሀሳብ እናገኛለን። መጽሐፍ ቅዱስ እርቅ በእግዚአብሔርና በሰው ልጆች መካከል ያለውን ግንኙነት ወደ ነበረበት መመለስ፣ በክርስቶስ ሞት ሰላም መፍጠር እንደሆነ ገልጸዋል። ሌላኛው ቃል ጽድቅ የሚል ነው። በክርስቶስ ሥራ ውስጥ ቁልፍ ጭብጥ ነው ይሄኛውም ጽድቅ ብዙ ጊዜ የምንሰማው እና ትርጉሙም ብዙ ስውር ያልሆነ ነው። ከእግዚአብሔር ባህሪና ተግባር የሚተካከል ባህሪና ተግባር ማለት ነው። ጽድቅ ማለት መልካም ጎን ወይም መልካም ተግባር፣ በጎ ተግባር ማለት ነው። እግዚአብሔር በክርስቶስ ጽድቅ ላይ ተመስርቶ ኀጢአተኛን ጻድቅ አድርጎ የማወዩን ተግባር ጽድቅ፣ የጽድቅ ሥራ ብለን እንገልጸዋለን። ወይም መጽሐፍ ቅዱስ ነው በእርግጥ እንደዛ የሚገልጸው ሮሜ አምስት አንድ ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ስለዚህ ጽድቅ በክርስቶስ ኢየሱስ የተሰራ ዋና ኀጢአተኛን ከኀጢአቱ ነፃ ያደረገና የእግዚአብሔርን ባህሪና ተግባር እኩል አለው ያሰኘው ነገር ነው። እግዚአብሔር እንደዛ አድርጎ ተቀበለን በጌታችን በኢየሱስ ክርስቶስ። መጽሐፍ ቅዱስ መጽደቅ በክርስቶስ ጽድቅ ላይ የተመሰረተ በእምነት የተገኘ ሕጋዊ ድርጊት መሆኑን አጠንክሮ ተናግረዋል። ሰባተኛው የጌታችን የኢየሱስ ክርስቶስን ሥራ የሚገልጸው የማዳኑን ሥራ የሚገልጸው በክርስቶስ ሥራ ውስጥ ቁልፍ ጭብጥ የሆነው መቀደስ የሚለው ነው። መቀደስ ፍቺው አማኞች በሁለቱ ማለትም በድነት ጊዜና በስፍራ ይሄ ፖዚሽናል የሚባለው ነው እና በሂደት ደግሞ በሕይወታቸው ዘመን ሁሉ የሚቀደሱበትን ሂደት ያመለክታል። ስለዚህ ጽድቅ፣ መቀደስ አንድ ጊዜ በጌታችን በኢየሱስ ክርስቶስ ስናምን የተቀደሳችሁ ናችሁ ተብለን በእግዚአብሔር ቀኝ ተቀምጠናል ከስፍራ አንጻር። በሂደት ደግሞ በምድር ላይ እስካለን ድረስ ደግሞ በቅድስናችንን እየጠበቅን በእግዚአብሔር ቃል ራሳችንን ህይወታችንን እየጠበቅን እንደ እግዚአብሔር ቃል በመኖር ቅድስናችንን እየጠበቅን እንኖራለን። ያ ሂደት ሆኖ ይታያል። ለዚህ ነው በህይወት ዘመን ሁሉ የሚቀደሱበት ሂደት ነው ሂደትን ያመለክታል የተባለው። አንደኛ ቆሮንቶስ 6፥11 ላይ እናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ዕብራውያን 10፥10 ላይ ደግሞ በዚህ ፈቃድ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል መጽሐፍ ቅዱስ። መቀደስ የተጀመረው በክርስቶስ ሥራ መሆኑን እና በመንፈስ ቅዱስ እንደሚቀጥል ያስተምረናል ማለት ነው። ስምንተኛው ከጌታ የማዳን ስራ ጋር የተገናኘው ቃል እና ስራው ትንሣኤ የምንለው ነው። በሞት ላይ ድል የማድረጉ ጉዳይ አስፈላጊነቱ የክርስቶስ ትንሣኤ የአማኞች የወደፊት ትንሣኤ እና የዘላለም ሕይወት ዋስትና በመሆኑ የድነት ወሳኝ አካል ነው። ቆሮንጦስ ላይ መጽሐፍ ቅዱስ እንደዛ ነው የሚናገረው፣ የሚገልጽልን ጌታችን ኢየሱስ ክርስቶስ በሞቱ ሞትን ድል እንዳደረገና ለእኛ ለኀጢአተኞች ሕይወትን እንደሰጠን ይገልጻል። እዚ ጋ የማነሳው አንድ ሐሳብ አለ ማላልፈው፣ እሱም ክርስቶስ ሲሞት በመንፈስ ሞተዋል የሚል ሀሳብ ይነሳል። በመንፈስ ሞተዋል የሚሉት ሰዎች የሚያነሱት ሀሳብና መጽሐፍ ቅዱስ የሚለው አንድ አይደለም። የመጽሐፍ ቅዱስን ብቻ ልናገር፣ ጌታ በመንፈስ ሞተ ሲባል ከአባቱ መንፈሳዊ ሞት የመሞትን በመስቀል ላይ እንደሞተ የሚናገር ነው። እሱ ምን የሚል ነው? አምላኬ አምላኬ ስለምን ተውከኝ ብሎ ያለው ቃል መተውን የሚያመለክተው በመንፈስ የመሞቱን ከአምላክ ጋር ያለው ግንኙነት የዛን ሰዓት ላይ ጋፕ መፍጠሩን ወይም ክፍተት መፍጠሩን የሚያመለክት ነው የሚል ነው። ስለዚህ በመንፈስ ሞተ የሚለው ሐሳብ ሌሎች እንደሚገልጹት ሐሳብ አይደለም ለማለት ፈልጌ ነው። መጽሐፍ ቅዱስ ትንሣኤ ክርስቶስ በኃጢአትና በሞት ላይ ድል እንዳደረገና ለአማኞች ዘላለማዊ ተስፋ እንደሚያስገኝ አስምሮበታል። ሌላኛው ቃል እድገት እና እርገት እና ምልጃ የሚል ነው። ቀጣይነት ያለው ስራ ነው ይሄ። ጌታ ከሞት ከተነሳ በኋላ በምድር ላይ ለአርባ ቀን ከቆየ በኋላ ወደ አባቱ በክብር አድርጎ ሄደዋል። የክርስቶስ ወደ አብቀኝ ማድረግ ለአማኞች የአማላጅነት ሚናውን መወጣት ያስችለዋል። ስለዚህ ዕብራውያን ምዕራፍ 7 ቁጥር 25 ላይ የሚናገረው ያንን ነው። ስለ እነሱ ሊያማልድ ዘወትር በህይወት ይኖራልና የሚለው ቃል ጌታችን ኢየሱስ ክርስቶስ አሁንም በአብ ቀኝ ሆኖ የምልጃን ስራ እያከናወነ እንዳለ እንረዳለን። ሮሜ 8፡34 ላይ ደግሞ የሚማልድልን እሱ ነው ብሎ ነው የሚናገረው። ስለዚህ በመጽሐፍ ቅዱስ አገላለጽ ይህ የምልጃ አገልግሎት ቀጣይነት ያለው መሆኑንና የአማኙን ደህንነትና ከእግዚአብሔር ጋር ያለውን ህብረት ለመጠበቅ ወሳኝ መሆኑን ግልጽ ያደረግልናል። የመጨረሻው የጌታን የማዳን ስራ የሚገልጸው ቃል መክበር የሚለው ነው። ሐሳቡ ከንጥቀትና ቀጣይ ሁኔታ የተያያዘ ነው። የመጨረሻ ደረጃ ነው። የክርስቶስ የማዳን ስራ የሚመደበው በአማርኛ የሚደመደመው በአማርኛ መክበር በሚለው ነው። ያም በክብሩ ተካፍለው እርሱ በሚገኝበት የዘላለም ህይወት ሲደሰቱ ነው፣ መክበር የሚባለው ይሄ። የሚከናወነው መቼ ነው? ንጥቀት ሲሆን በንጥቀት ጊዜ የሚሆነው ነው መክበር የሚባለው። ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ፣ ሁሉም አማኞች ካሉበት፣ የሞቱትም ተነስተው ሕያው የሆኑትም ሁለቱም አንድ ላይ ተሰሎንቄ ላይ እንደሚናገር አካላቸው ተለውጦ ጌታን በአየር ለመቀበል ይሄዳሉ ወይም እንሄዳለን። ስለዚህ የዛን ጊዜ የሚሆነው ጉዳይ መክበር የሚባለው የዛን ሰዓቱ ስራ ነው። አሮሜ 830 ላይ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው ይላል። ስለዚህ ይሄ እዛ ላይ ያለው ቃል አከበራቸው የሚለው በእርግጥ በምድር ላይ በእግዚአብሔር ፊት የከበርን በሰዎችን ፊት እግዚአብሔር እንድንከብር ግርማ ሞገሱን እኛ ላይ ያስቀመጠን ሰዎች ነን። ነገር ግን የመጨረሻውን ሐሳብ ግን በደንብ የሚያሳይ ነው፣ የመጨረሻውን መክበራችንን የአማኞችን መክበር ማለት ነው። ፊልጵስዩስ 321 ላይ እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ይለውጣል ይላል መጽሐፍ ቅዱስ ክብርን በክርስቶስ ትንሣኤና ዳግመኛ ምጽአት ላይ የተመሰረተ የመዳን የመጨረሻ ሥራ ፍጻሜ አድርጎ ይገልጻል። እነዚህ ሁሉ የጌታችን የኢየሱስ ክርስቶስን የማዳን ሥራ ውጤት ናቸው። እነዚህ ሁሉ በካውንስሉ አማደ እምነቶች ውስጥ ደግሞ ባጭሩ ተጠቃለው ተጽፈዋል። ሳጠቃለው የመጽሐፍ ቅዱስ የክርስቶስን የማዳን ሥራዎች አገላለጽ ሁሉን አቀፍ ነው ማለት ነው። ይህም የክርስቶስ ለሰው ልጆች ቤዛነት መጽደቅ፣ መቀደስ እና ክብር ማስገኘት የሰጠውን መስዋዕትነት ብቃት እና ፍጻሜ አጉልቶ ያሳያል ማለት ነው። እንግዲህ የጌታችን የኢየሱስ ክርስቶስ የማዳን ሥራ ሰፊ ነው። በጣም እያንዳንዱ ብናብራራ ማለት ነው። ባጭሩ ግን ጌታ በለኃጢአተኞች ሁሉ የሠራልንና ያደረገልን ነገር እኛን ያዳነበትን ስንመለከት ሥራው ይህንን ይመስላል። እንግዲህ እግዚአብሔር ይባርካችሁ። በዚሁ እንጨርሳለን። ተባረኩ። ኢቫንጀሊካል ቲቪ የወንጌል አማኞች ድምፅ